ቤተ ክርስቲያን ከታልቶ ከቤተ ክርስቲያኑ ወጣ ብሎ አንድ አስር ሜትር አይሆንም፣ ቤት ራቅ ብሎ ነው። ከዘራ ይዞ ነው የሚጠብቀው። ስለዚህ ያን ሰው በዛ ያደገ ሰው ስለ ቤተ ክርስቲያን ጥሩ ያወራል። አንዴ ጥሩልኝ እስኪ አንዴ አስገቡት። ፌሱ ፌስ ይውጣና፣ ከእኔ ጋር ያውራ። ሊክድ ይችላል። እህ አላውቀውም፣ ይሄ እንደዚህ ነው ብሎ ሊል ይችላል። ግን እኔ አበበ ጉልላት ሶስት ታናሹ ካሱ ጉልላት በኩረ የምባል ነኝ። አሁን ምንድነው? አሁን ምንድነው ነው መሰለ። አሁን ምንድነው? አይ አሁን ምንድነው? ቀለም ወርቅ አይተንፍሱ። አንድ ትልቅ ክህደት አድርጓል። በማ በአበበ ጉልላት ምን አይነት ክህደት ቤተ ክርስቲያን አድርጋ የማታቀውን በቅዱስ ቁርባን ውስጥ መርዝ ተጨምሮ ይሰጣል ብሎ የተናገረው ፕሮፓጋንዳ አለ። ውሸት ነው፣ ይኸው እየሰማችሁ ነው። ውሸት ነው። ቤተ ክርስቲያን ውስጥ በቅዱስ ቁርባን መርዝ ተደርጎ ለማንም አይሰጠም። ይኸው ተሰጠ፣ ሞተ፣ ሆዴን አቃጠለኝ እያለ ነበረ ሆዴ ተቃጠለ እያለ ነበረ፣ የሞተው አለ። ሲሞት ሆዴ ተቃጠለ ተቃጠለ እያለ ነበረ የሞተው ይሰማል። ይሰማል እሱ ብቻ አይደለም። በነገራችን ላይ እሱ ብቻ ሳይሆን እሱ ብቻ ሳይሆን እምነቱንም ሊቀይር ነበር። እምነትንም ከተማ ስመጣ እንዳንተ እሆናለሁ ብሎ ነበር ነው ያለው። እምነቱን እራሱ ሊቀይር ነበር። አንተ ሊሆን ነበር። አንዴ ስሙን ቀሲስ ስልካችን ሊዘጋ ነው። ስልካችን ሊዘጋ ነው። ቀጠሮ ያዙልን። ቀጠሮ ቀጠሮ ስልካችን ሊዘጋ ነው። በቃ ቻርጅ አድርገው። በቃ ችግር የለውም ውረዱ። እደውዬ አገኘሃለሁ። በቃ አንድ ቆይ፣ አንድ የቆይ ደሜ። ይሄ አንደኛ፣ እራሳችሁን ጠብቁ፣ እራሳችሁን ጠብቁ። አንተን ያስወረድካቸው ያሰራርካችሁ ሐብተወልድ ከታች እያዳመጡ ከሆነ ሐብተወልድ፣ አንተም ራስህ ኃላፊነቱ ሰድና እየሰማኸኝ ነው ሐብተወልድ። አዎ እየሰማው ነው፣ ቀዚዝ እየሰማው ነው። አዎ እየሰማው ነው። አዎ ይሄ ሰውዬ እግዚአብሔርን የማይፈራ ሰውን የማያከብር ሰው ነው ነፍሰ ገዳይ ነው እውነት ለመናገር ያልሞተ በህይወት የሚያውቀውን ሰውዬ ማለት በህይወት የሚያውቀውን ሰውዬ በመርዝ ገደሉት አለ አንደኛ ሁለተኛ የአልሞተን ሰውዬ ድምፅ አምጥቶ ይሄ ነው ብሎ ነው ያቀረው የማን የቀሲስ በትረ ቀሲስ በትረ በህይወት ያሉ ኦኬ በስቱዲዮ የተቀረጡትን ቅዳሴ ነው ያቀረው ያልሞተን ሰውዬ የእሳቸው ድምፅ ነው ብሎ ያቀረቡት። ያልሞቱትን አበበ ጉልላት ደግሞ እንደሚታወቀው ወንድሙ ነው። እዚጋ የመጣው የቤተክርስቲያን አገልጋይ የነበረ ጭምት የነበረ በጣም መልካም ሰው የነበረ ሰው ነው። ይሄ ሰው በእግዚአብሔር ታሞ ነው የሞተው እንጂ ቤተክርስቲያን አገልጋይ የነበረ ለቤተክርስቲያን በጣም ተቆርቋሪ የነበረ ሰው ነው። እንዳለው እሱ በቅዱስ ቁርባን አይደለም የሞተው። አንደኛ። ሁለተኛ ያሰማው ድምፅ ያልሞተን ሰው ድምፅ አምጥቶ የሱ ነው ነው ያለ። ሁለቱን ነገር ፕሩፍ አድርገናል። አንደኛ አበበ ጉልላት በቅዱስ ሥጋው በክቡር ደግሞ አልሞተም። ሁለተኛ ያቀረበው ድምፅ የአበበ ጉልላት ሳይሆን የቀሲስ በትረ መሆኑን አሳይተናል። ስለዚህ ሀብተ ወልድ የምታደርግልኝ ምንድን ነው፣ እነዚህ ልጆች ይህ ሰውዬ በተለያየ መንገድ ሊያጠቃቸው ስለሚችል ራሳቸውን እንዲጠብቁ አድርግ። ሀብተወልድ ራሳቸውን ይጠብቁ። ምክንያቱም ውጭ ሀገር ነው የሚኖረው። የሚታወቀው ከልጅነቱም ጀምሮ ቀለመ ወርቅ ዱላ በዱላ የሚያምን በጉልበት የሚያምን እግዚአብሔርን የማይፈራ ቤተክርስቲያንን የማያከብር የነበረ ሰው ነው። ስለዚህ እንደዚህ ያለ ወሮ በላ እና ይሄ እግዚአብሔርን የማይፈራ ሰው ልጆቹን ሊያጠቃቸው ስለሚችል ኦኬ ራሱን በእርግጥ የእሱን ቤተሰብ ይኖረዋል፣ ምንም ጥያቄ የለውም። ስለዚህ ልጆቹ አንድ ነገር ቢሆኑ ከዚህ በኋላ በነገራችን ላይ ጉዳዩ የቤተ ክርስቲያን ይሆናል። እነዚህ ልጆች መረጃ በመስጠታቸው ምክንያት የሆነ አታካረጋቸዋለሁ አጠቃቸዋለሁ ካለ ኦረዲ አለም ሰምቶታል። ወንድሙ ቀርዋን በውሸት ስለከሰሰ የሌላ ብዙ የሚወጡ መረጃዎች ስላሉ ልጆቹ አንዲት ነገር ቢሆኑ ከዚህ በኋላ ቀለመ ወርቅ ልጆቹን መጠበቅ ግዴታ ይኖርበታል። እንደዚህ ቀደሙ የዋሸ መቀጠል ስለማይችል፣ ኦልሬዲ ሪከርድ ተደርጓል ይሄ ጉዳይ እና ልጆቹ ራሳቸውን እንዲጠብቁ አድርግ። ደምረው ደውልላቸውና ራሳቸውን ይጠብቁ። በሌላ ቀን ግን ቀጠሮ አስይዘህ በስነ ስርዓት ወይ ቅዳሜ እናደርገዋል። ቅዳሜ ኦልሬዲ እኮ እኔ ዲቤት ጠርቸው ነበረ በዚህ ጉዳይ ላይ። ኦልሬዲ ፕሩፍ ሆኗል ከወዲሁ። ስለዚህ በዚህ አጋጣሚ ለወንድሙ መጽናናትን፣ ለቤተሰቡ መጽናናትን አጠቃላይ በዚያ ቤተክርስቲያን ያንን ቤተክርስቲያን ጭምር ነው የተከሰሰው። ቤተክርስቲያን እንኳ የሁላችን ናት፣ ግን ካህናቱን እዚያው የቀበሩትን ሰዎች በስሙ እውነት ለምላ በእግዚአብሔር መንግስት ያለ ነው ወንድማችን ይሄ ሰው እና ግን የዋሸ ወሸ አንደኛ፣ ቀለመው እንትን ማነው አበበ ጉልላት በህረ ነው ያለው በህረ ሳይሆን በኩረ ነው። እሱ ከበትረ ጋር ለማመሳሰል ነው የሞከረው። ቀለምዬ ትናንትና ውሸታም ነበረ፣ ከልጅነቱ ጀምሮ እግዚአብሔርን የማይፈራ ነበረ። ዛሬም የማይፈራ ነው። ዛሬም ተሳዳቢ ነው። ዛሬም በቤተክርስቲያን ላይ የሚያምጽ ነው። ይህንን ሰው ደግሞ ፕሮቴስታንቶች ወንጌላዊ ብለው ይዘውታል። ወንጀለኛን ሰው ወንጌላዊ የሚሉ እንደ አጠቃላይ የጴንጤቆስጣን ማለት የውድቀት ምልክት አድርገን እንወስደዋለን። ይህንን ሰውዬ የማታወግዙ ከሆናችሁ እናንተ ጴንቴኮስታል፣ በአጠቃላይ እኔ ጴንቴኮስታል እያልኩ ነው። ከዚህ በኋላ ማዋራ ሉተራንን አልጨምርም፣ መካነ ኢየሶችን አልጨምርም። ጴንቴኮስታል መጽሐፍ ቅዱስን ገልብጦ እንደ ሙስሊም የሚረዳ ተሳዳቢን የሚያነግስ ለተሳዳቢ ማበረታቻ የሚሰጥ ነው። ጴንቴኮስታል ይህንን የማያወግዝ በሙሉ ይሄ ቀለመ ወርቅን ከዚህ በኋላ ላይ በላይ ቁጭ ብሎ የሚያዳምጥ በሙሉ ዋሽተሃል፣ ይቅርታ ጠይቅ እማይል በሙሉ የቀለሜ የራሱ የራሱ ተመሳሳይ ወንበዴና ተሳዳቢ ነው ብዬ ነው የምወስደው። ይቅርታ አድርጉልኝ። እኔ በቤተ ክርስቲያን ላይ እንደዚህ በዋሽ ይቅርታ ጠይቃለሁ። ዋሽቷል፣ በሞተ ሰው ላይ ቁማር ተጫውቷል። ይህን ነው ማለት የምፈልገው። በጣም እናመሰግናለን። አውተወልድ ደሜ በጣም ተባረክ። አንተ አንተ አንተ አንተ ጀግና ነህ፣ በቃ ጀግና የእውነት ነው። ስለዚህ ልጆቹ እራሳቸው እንዲጠብቁ አድርግ አደራ። እነሱ እኔ ላይ ራሱ ወንድምየው እዚህ አዳማ አለና፣ ወንድምየው እዚህ አሁንም እያዳመጠ ነው። ወንድምየው እዚህ አዳማ አለ። የኔ ጓደኛዬ ነው ወንድምየው፣ ጓደኛዬ ነው። ሰርግ ሲያደርግ እኔ ነኝ እኔ ነበርኩ አብሬው። አንድ ቤተክርስቲያን ነበርን፣ ያኔ ጴንጤ በነበር አንድ ምንፍቅና ውስጥ ነበርን ምን ፍቅድ ነውስ? ነበር አሁንም እንደዛው አለና እኛ ባለማዕተቦች አንገታችን ይበጠሳል እንጂ ለሚበጠሰው አንገታችን አንፈራም። በቃ ለሚበጠሰው አንገታችን አንፈራም። ይህ ማዕተብ ግን አንገታችንን ካልበጠሱ በቀር ሊበጥሱብን አይችሉም። ማዕተቡ እግዚአብሔር ከኔ ጋር እንዳለ ምልክቴ ነው። የመዳኔ ምልክት ነው። እኔ ጋር የሚመጣ ማንኛውም የአጋንንት አሰራር እግዚአብሔር በኃይሉ ችሎት መልአኩን ልኮልኝ እየገለባበጠ እያየው ነው። ቀሲስ እያየው እምነግሮት እውነት የሆነ ነገር እምነግሮት ማለት ነው እያየው ነው። አንድ ቀንም ማለት ነው በእግዚአብሔር አሁን ባለሁበት በእግዚአብሔር ተጠራጥሬ አላውቅም። እግዚአብሔር ይመስገን። መጽሐፍ ቅዱስ ሲናገድ አውቃሉ እርጅናህን በዘይት አለመልማለሁ ይላል። ያው ለመለመ እኔ ኦርቶዶክስ ኮንኩ በኋላ እግዚአብሔር በሚያውቀው የእውነት መንገድ ከተገለጠልኝ በኋላ ለመለምኩ። አሁንም እየገለጥኩ ያለሁትኝ እዚህ ቅድስት ተዋህዶ ቤተክርስቲያን ላይ የሚነገርባት ውሸት ነው እያልኩ እየገለጥኩ ነው። ከሚናገሩባት ውሸት ከሚናገሩባት ሰዎች መካከል አንዱ ቀለሜ ነው። አንደኛ ቀለሜ የሚያደርጋቸውን ነገሮች ነው እያንዳንዱን እየገለጥኩ ያለሁት። ስለዚህ እዚህ ያላችሁ ፕሮቴስታንቶች እዚ ያላችሁ ጴንቴኮስታሎች እዚ ያላችሁ ሉትራኖች፣ ስሙኝ። ቅድስት ተዋሕዶ ቤተ ክርስቲያን እውነተኛ የሆነውን ክርስቶስ ኢየሱስን በአደባባይ በአደባባይ የምትሰብክ የምትሰብክ እውነተኛ እውነተኛ አስተማሪ ናት። እውነተኛ ግንድ ላይ መጣበቅ ከፈለጋችሁ ኑ ወደዚህ ቅድስት ተዋሕዶ ቤተክርስቲያን ክርስቶስ ኢየሱስን አንደኛ አድርጋ የምታር ራስ አድርጋ የምትሰብክ ራስ አድርጋ ክርስቶስ ኢየሱስን ያለምንም ያለምንም አጋዥ ብቸኛ አዳኝ ነው ብላ የምታምን ለማዳን ከሰማይ የወረደ እሱ ብቻ ነው ብላ ምታምን፣ መዳን በሌላ በማንም የለም፣ እንድንበት ዘንድ ከሰማይ የተሰጠን ይህ ነው ብላ የምታስተምር የሐዋርያት ስራ ምዕራፍ አራት አስራ ሁለትን ፒላር የሆነውን ትምህርቱን የምትናገር ወገኖቼ፣ በቅዳሴ ላይ የዮሐንስ ወንጌል ምዕራፍ ሶስት ከቁጥር አንድ እስከ ሰላሳ ሁለት ያለውን የምትሰብክ ኦርቶዶክሳዊ ቤተ ክርስቲያን ናት። አንድ ነገር ልጨምርላችሁ ወንድሞቼ እናቶቼ፣ በዓለም አደባባይ፣ በኢትዮጵያ አደባባይ ቀን ቆጥራ ቀን አዘግታ ስለ ክርስቶስ ኢየሱስ የምትሰብክ ትክክለኛ ኦርቶዶክስ ናት። ካቶሊክ አይደለም፣ ፕሮቴስታንት አይደለም። ልንገራችሁ ጥምቀቱን የምታሳየን ኦርቶዶክስ ናት። ስቅለቱን የምትናገርልን ኦርቶዶክስ ናት። ትንሳኤውን የምትናገርልን ኦርቶዶክስ ናት። ወንድሜ መወለዱን የምትናገርን ኦርቶዶክስ ናት። ቀን አዘግታ ካላንደር አዘግታ ከዚህ የበለጠ ወንጌል የለም። እኔ ይሄ ወንጌል ነው በኦርቶዶክስ ውስጥ በርቶልኝ፣ ለካ ተሳስቼ ነበር ብዬ የተመለስኩት። ወንድሞቼ ልንገራችሁ፣ በጥስጥስ ባለ ምንም አባት በሌላችሁ፣ አባት የላችሁም እናንተ አባት የላችሁም። እኔ ቀሲስ ሁሉ ኦርቶዶክሳዊ አባት አለው። አባት ተውሲሎ የሚሰማው ያልተሸቃቀጠ፣ ያልተሰነጣጠቀ፣ ያልተበጠጣጠሰ ሃይማኖት ውስጥ ነው ያለ ነው። አንድ ዶግማ አለን ያልተከፋፈለ ያ ዶግማ የሚናገረው ቀሲስዬ አላወቁትም ስለ ክርስቶስ ኢየሱስ ነው የሚናገረው በጣም ነው ምን የሚገርመኝ ከበራልኝ በኋላ ሚስጢረ ሥላሴ ስለ ክርስቶስ ይናገርበታል ሚስጢረ ስጋዊ ስለ ክርስቶስ ይናገርበታል ሚስጢረ ጥምቀት ስለ ክርስቶስ ይናገርበታል ሚስጢረ ቁርባን ስለ ክርስቶስ ይናገርበታል ሚስጢረ ትንሣኤ ሙታን ስለ ክርስቶስ ይናገርበታል ከዚህ የበለጠ ምን አይነት ወንጌል አለ ወገኖቼ ምን አይነት ወንጌል አለ? አእምሯችሁ ተበርዟል። እውነቴ ነው የምላችሁ፣ አእምሯችሁ ተበርዟል። በተለይ ከዚህ ቅድስት ተዋሕዶ ቤተክርስቲያን የወጣችሁ ወንድሞቼ ና እህቶቼ ሳታውቁ የወጣችሁ ወንድሞቼ ና እህቶቼ ኑ እላችኋለሁ። እኔ የቀመስኩትን ብርሃን ኑና ቅመሱ፣ ኑና ቅመሱ፣ ኑ ተመለሱ። እውነቴ ነው የምላችሁ፣ ተሸውዳችኋል እንደኔ። እኔ በወሬ ነበር የወጣሁት እቺ ቤተ ክርስቲያን ጣዖት አምላኪ ናት፣ አርባ አራት ጣዖት በዚህ ቤተ ክርስቲያን አለ ተብዬ ተነግሬ ነው የወጣሁት። ወንድሞቼ እናቶቼ፣ ገባችሁ? ድንግል ማርያም አምላክ ናት ተብዬ ተነግሮ ነው የወጣሁት። እንዴት ሰው አምላክ ይሆናል ብዬ ነበር የወጣሁት። ግን ውሸት ነው ውሸት ነው። ቀሲስ ኤን፣ ይሄን ምስክር መመስከር አልነበረብኝም። ይቅርታ አርጉልኝ፣ ቀሲስዬ፣ ይቅርታ። ያው እንግዲህ ምላርቅ ጥሬ ነው። ይቅርታ አርጉልኝ፣ ይፍቱኝ፣ ባርኩኝ ቀሲስ አይ ሰበክ እኮ በጣም ይገባል፣ ይገባል። ጎበዝ ነህ። በጣም በጣም በጣም እያገለገልክ ያለው አገልግሎት በጣም ግሩም ነው። በርታልን፣ ጠንክርልን፣ ወንድማችን። በዚህ አጋጣሚ የአበበ ጉልላት ልጆች ካሉት ልጆች ካሉት፣ እውነቴን ነው የሆነ ነገር ማድረግ እንዳለብን ይሰማኛል። በስሙ ተዋሽቷል። የተጎዳ ቤተሰቡ ይኖራል እና የሆነ ነገር እናረጋለን የሆነ ነገር አሰባሰበን ሰፖርት ማድረግ እንዳለብን ይሰማኛል። ማድረግ እንችላለን ደግሞ እውነት ለመናገር እና ቤተክርስቲያኗንም እዚህ ያለችው ቤተክርስቲያን እንደተባለው ቀላል ነገር ስላልሆነ ቤተክርስቲያኗ ስለተወነጀለች ይህንን ጉዳይ ለወደ ቅዱስ ሲኖዶስ፣ ጠቅላይ ቤተ ክህነት በደብዳቤ መንገድ እንዲያሳውቁና ይሄንን ጉዳይ ቤተ እምነቱ የሚወክለው ሰው ይሄ ሰው በቤተ እምነቱ በኩል መግለጫ እንዲወጣ ቤተክርስቲያንን አጠቃላይ ይሄ እሱን ወክሎ በፕሮቴስታንቱን ወክሎ ስለሆነ የሚያወራ በእነሱ በኩል የተነገረው ነገር ይቅርታ መጠየቅ እንዳለበት እኔ አምናለሁ። በጣም አደገኛ ክስ ነው በነገራችን ላይ በክርስቶስ ስጋና ደም ላይ ነው። ይሄ ሰውዬ የዋሸው ቤተክርስቲያንን ገዳይ ናት ብሎት ነው የተናገረው እና እንግዲህ በእግዚአብሔር ሞት የሞተውን ሁሉ ሰው በቤተ ክርስቲያን ላይ ነው የተዋሸው። ስለዚህ ዛሬ ኤርምያስ ማን እንደሆነ በትንሹ ነው ገና ገና ይሄ ኮኔክሽኑ በደንብ ተስተካክሎ በዝርዝር በነገራችን ላይ እነ ኢዮብ እነ ሌሎችም አሉ በሚዲያ ቢያቀርቡት ደስ ይለኛል። ሚዲያ ያላችሁ እነ ማን ነው? ሚዲያ ያላቸው ልጆች ማን ነበሩ? ማን ነበር ይሄ ደም የነገረኝ? እስኪ ሚዲያ ያለው ልጅ ማን ነበር ስሙ? የትኛው ሚዲያ? ብዙ ሚዲያዎች አሉ። የዮኒ ሚዲያ የሎዛ ሚዲያ አለ፣ የቋንቋ ይነሽ ሚዲያ አለ፣ የዮብ ዘሚካኤል ሚዲያ አለው፣ ብዙ ናቸው። እንግዲህ የኦርቶዶክሳዊ ሚዲያ ባለፈው የታሰረው ማን? ነጋሽ ነጋሽ ነጋሽ አለ። ጸጋዬ እንኳን ውጭ ነው መሰል ያለው። ስለዚህ በሚዲያዎችም ቀርቦ ይሄን ጉዳይ በጥርት ባለ ሁኔታ ማስረጃው ስታወጡ ምንድን ነው መሰላችሁ? አሁን አንዳንድ እዚህ ጋር የሚያጭበረብሩ የቀለሜ ደቀ መዛሙርትን እያየሁ ነው። እኛ አበበ ጉልላት የሚባል ሰው ነበረ አልነበረ፣ ሞተ አልሞተ፣ አይደለም ክርክራችን የነበረው ብለንም አናቅም። አበበ ጉልላት የሚባል ሰው ይኑር አይኑር፣ ሊኖር ይችላል ላይኖር ይችላል። ለምሳሌ ከበደ ደስታ የሚባል ሰው ሊኖር ይችላል። ደስታ ከበደ ሊኖር ይችላል ሊኖር ይችላል። እሱ አይደለም ሰውየው። አንደኛ እኛ ያልነው በቅዱስ ቁርባን ገደሉት ስላለ ውሸት ነው። በቅዱስ ቁርባን ሞተ የሚባል ሰው ቢኖር እንሰማ ነበር። አንደኛ። ሁለተኛ ወንድሜ ነው አብሮ አደጌ እያለ ያሰማው ድምፅ ያልሞተ ሰው ነው። ነው ማን ነው እሱ? ቀሲስ በትረ ናቸው። የእሳቸውን ድምፅ እያሰመ የአበበ ጉልላት አብሮ አደጌ ነው ወንድሜ የላከልኝ እያለ ያለቀሰበት፣ ሁለቱም ተጋልጧል ማለት ነው። ውሸት ነው። ሁለተኛ አበበ ጉልላት በኩረ እንጂ በህረ የሚባል የለም። እኛም ትናንትና ገምተን በህረ የሚባል ስም አለ ወይ? ኦሮምኛ ነው? ትግርኛ ነው? ጉራጅኛ ነው? ምንድን ነው? ግዕዝ አይደለም፣ በህረ የሚባል ስንል ነበረ። ይኸው ተጋልጧል። ስለዚህ አሁንም አሁንም ይህን ሰው የሚሰሙ ሰዎች ይኖራሉ በሚያሳዝን ሁኔታ። እኔ ምን አይነት ምን አይነት ጨለማ ውስጥ መግባት ነው ይሄ! በእውነት ምን አይነት ሕሊና ቢስ መሆን ነው! ስለዚህ በሚገባው ከልጅነቱ እስከ እድገቱ ድረስ ቀለመ ወርቅ አይተንፍሱ አበበ ማን እንደሆነ በሚገባ በቀጣይ ይዘነው በክፍል ሁለት ይዘነው የምንቀርበው ይሆናል። ሀብተ ወልድ እግዚአብሔር ይስጥልህ፣ እናመሰግናለን። ልጆቹን ምከራቸው፣ ራሳቸውን ይጠብቁ። ይሄ ወንጀለኛ ሰው ስለሆነ ሌላ ችግር ውስጥ እንትን እንዳይሉ ማለት ነው። ጥንቃቄ እንዲደረግ በዚህ አጋጣሚ ማሳሰብ ፈልጋለሁ። ሀብተ ወልድ ችግር የለውም እግዚአብሔር ከኛ ጋር ነው በአካል እንገናኛለን። ትላንትና ቅዳሴ አብረን ነበር ከዲያቆን ዳዊት ጋር፣ ትላንት ቦኩ ሚካኤል አዳማ ትላንት አብረን ነበር። እንገናኛለን፣ በአካልም እንገናኛለን። ያው ችግር የለውም እግዚአብሔር ይመስገን። አሁንም እዚህ ከታች ያላችሁ ሰዎች ከታች ያላችሁ ሰዎች ቀሲስ ዲበኩሉ አበበ ጉልላትን አያውቁትም። ሞተ አልሞተም ብለው መረጃ አልሰጡም። እሳቸው የተናገሩት ስለ ዲያቆን በትነ ነው። በቃ ፔሬድ እንድታጉም ይፈልገው ማለት ነው። አለቀ። ይኸው ዛሬ ጠራ፣ አለቀ። ይህን እንድታውቁ ነው የሚፈልገው። አዳምጡ፣ እስኪ እንደው ዝም ብላችሁ ዝም ብላችሁ አስሙቱ ያለውን ነገር አዳምጡ፣ በደንብ ስሙት። አንዴ ላሰማችሁ። ይረሳሉ። ወንድሞቻችን ህይወቱ በሙሉ እየመራ ያለው በውሸት ነው። ልመና በውሸት ነው። ገንዘብ የሚሰበሰበው በውሸት ነው። ጋር ማለት ነው የውሸት ነው ሳክራመንት ትምህርታቸው ጥምቀት የምንታጠበው ጥምቀት ነው የሚል እና እኔ ያለኝ ወደ ከተማ መጣለሁ እንዳንተ ነው መሆን የምፈልገው። ይሄ ልብ አድርጉ። አንደኛ አበበ ጉልላት እግዚአብሔርን የሚፈራ ቤተክርስቲያንን የሚወድ ጨዋ፣ ለቤተ ክርስቲያን የሚታዘዝ ልጆችን የሚያስተምር የነበረ ሰው ነው። ቀለመወርቅ አይተንፍሱ አበበስ፣ ምን አይነት ዛሬ ተረጋግጧል። ስሙ ማለት ነው እንግዲህ፣ ይሄ ኦፊሻል ስሙ ስለሆነ ነው። ምን አይነት ሰው ነበረ? ከቤተ ክርስቲያን ሰው ሲጣላ ዱላ ይዞ ከተማ ላይ የሚጠብቅ ዱለኛ፣ ሰው የማያከብር ቤተ ክርስቲያንን በጣም ይደፍር የነበረ በቤተ ክርስቲያን ላይ አመፃ ያበዛ የነበረ ገና እዚያው ሆኖ ልብ አድርጎ እሱ ግን የሚለውን አዳምጦ የሚያምር ድምፃዊ ወንድሜ ድምፁን ልኮልኝ ነበር። እንደው ቢኖር ፈልጌ እንደገና አሰማችኋለሁ። አንድ ቀን ድምፁ ማለት ነው፣ የጥቅምት መድኃኒዓለም የአውራጃው ከተማ ላይ ክብረ በዓል ስላለ፣ የአውራጃው ከተማ ላይ የት ሀገር ነው? እዛ ሄዶ እንዲቀድስ አንደኛ፣ አውራጃው ላይ ያለው አይደለም፣ መድኃኒዓለም ያለው አውራጃው ላይ አይደለም። ትልቁ ደብር ያለው ምናምን እያሉ ልጆቹ ሲናገሩ ስለነበረ ስሙ ተጋበዘ። በጣም ድምጻዊ ነው ከገጠር የአውራጃው ቅዳሴ ቀድሶ ክብረ በዓሉን አክብሮ የሚበላውን በልቶ ጠጥቶ ሲመለሱ ወደ የተቃጠለ ብሎ አለ። ቆይ አንዴ አንዴ ቆይ አንዴ ወንድሜ ደወለልኝ። ምናልባት ድምፁ ካለ እዚሁ ያሰማችኋለሁ። ቅዳሴ ላይ ያበበ ጉልላት ድምፅ ልባ ያበበ ጉልላት ድምፅ ላሰማችሁ ነው ነው ያለ፣ ስሙ በደንብ እባካችሁ ጴንጤቆስጣሎች፣ አዳምጡ አዳምጡ በደንብ። ወንድሜ ሰምቶ ላከለኝ ቴሌግራም ላይ የማንን ድምፅ? የአበበ ጉልላት በሉት፣ በመድኃኒት ማለት ነው። አበበ ጉልላት ይባላል፣ አብሮ አደጌ ነው። አበበ ጉልላት ዲያቆን አበበ ጉልላት

አብሮ አደጊ ነው ወንድሞች ናቶቼ ወንድሞች አብሮ አደጌ፣ አብረን ቀን አንድ ቀን ድቁና የተቀበልን አብረን። ይህንን ልቅሶ ስሰሙ ጴንጤዎች እንዲያው ምን ይሰማችኋል? በመድኃኔዓለም እንዲያው ስሰሙ እንደዚህ ሲያለቅስ ስሰሙ ሌላ ይህ ሰውዬ ጤነኛ ነው ብላችሁ ነው የምታስቡት? እንዲያው አሁን ስታስቡት አብሮ አደጌን፣ ይሄ ድምፅ በነገራችን ላይ አሳያቸዋለሁ ከዩቱብ ላይ ይሄ ቅዳሴ ራሱ ከየት ላይ እንደወሰዱት ማለት ነው። ቅዳሴውን እራሱ ራሱ እና እንደዚህ ሲነፈርቅ እንደዚህ ሲያለቅስ በውሸት ይሄ ድምፁ ላምጣው ብሎ የአበበ ጉልላት ድምፅ ብሎ ነው ያመጣው። ስለዚህ ይሄ ሰውዬ አልሞተም። ነው ማን ይሄ ባለ ድምፁ ሰውዬ ቅድስን አብሮ አፈርፋይጦ ያደገ በአንድ ወንዝ ላይ ያደግን ካበበ ጉልላት ይባላል። አንደኛ እንጠይቅ፣ ከዳነ ከጸደቀ በኋላ ለምንድን ነው መልካም ስራ የሚሰራው? የማያድን ከሆነ መልካም ስራ የማያድን፣ ብዙ ዘመዶች ሙተዋል እና ለነሱ ሁሉ ነው እንጂ ያለቀስኩት ለሱ አይደለም ብለዋል። እንግዲህ በእውነቱ ሳያሳብብ ቢያለቅስ ለቤተሰቡ ራሱ። ሰካራም ነው አሉ። ሲሰክር ድሮ ከአርባ አምስት ዓመት በፊት የሞተውን ሰው እያሰበ ያለቅሳል ይባላል ሰካራም ወንድሜም ወንጌል ነግሬዋለሁ። ወንጌል ነግሬው ከተማ ስገባ እንዳንተ ለመሆኑ የምፈልገው ይኸው። እሱም ሲያጠፋ ወንጌል መስክሬለት፣ አሁን ይሄ በሃይማኖቱ ላይ የሞተን ሰውዬ እምነቱ ምን ፍቅና ነበረበት እኮ ነው እያለ ያለው ለመቀባባት፣ አብሮ እንደሱ ማለት ነው። በነገራችን ላይ ይሄ ከዚህ ቤት የሚወጡ ተሐድሶ ነን ምናምን የሚሉ ሰዎች ደንበኛ ማሳያቸው ነው። ደንበኛ እነሱ ይወጡና ከዚያ በኋላ ሌላ ሰው ስም ይቀባሉ። ለምን ሰዎቹ እንዲጠራጠሩት ለማድረግ ከቤተ ክርስቲያን፣ ልክ ሰዎቹ ተጠራጥረው ይሄ ታድሶ ነው ማለት ነው። ያ ሰውዬ ደግሞ ተናዶ ተበሳሽቶ ከቤተ ክርስቲያን እንዲወጣ ለማድረግ ነው። እና ይሄ ሰውዬ የሞተን ሰው እንኳ ሳይቀር ይው እንደምታዩት ነው። በኦርቶዶክሳዊ ሰ የተቀበረን ሰው በሉት ቆንጭ የሚያምር ልጅ አልኳችሁ። ድምሱ ሁሉ እነዚህ እናሰማችሁት ነው በቅዱስ ቁርባን ነው የገደሉት። ይሄ ነው በቅዱስ ቁርባን ነው የገደሉት። ወንድሞች ናቸው። አልቀሽ አልወጣልኝ። አብሮ አደጌ ነው በሉት። በእርጌታ እውነት ነው ብዬ እምላቸው አብሮ አደጌ። አብሬ ቀደስኩት። አብሬ የቀደስኩት አንድ ቀን ነው ከብፁዕ አቡነ ናትናኤል እጅ ድቁና ስልጣን የተቀበልነው በሉት። በቅዱስ ቁርባን እነኚህ አውሬዎች፣ ቤት ውስጥ የተሰገሰጉ አውሬዎች አሁን ወንድሜ እዚህ ባላምበራስ እንደሚናገረው ነመድ ጌታ እንደሚናገሩት ቆሞ ስል ሲያሉ ይታወቃል። የሰራዊት ጌታ እግዚአብሔር ያን ቤት ይስ ይበቃሃል፣ አንተ ግትልትል። ይሄው ነው ደም የምትለው ነገር ካለ በል እና፣ ይህንን ደግሞ ከዩቱብ ላይ አሳያቸዋለሁ ድምፁን ከየት እንዳመጡት የአባ ገብረ ወልድን መጋቢ ስብሐት አባ ገብረ ወልድንና የዚያን ጊዜ ዲያቆን አሁኑ ቀሲስ በትረን ድምፅ ከየት ላይ እንዳመጣው አሳያቸዋለሁ። እርሶ ዩቱብ አካውንት ካለ ዩቱብ ላይ ለቀቁት። ቀጥታ ገቡና ዩቱብ ላይ ቀሲስ ደኩሉ አዎ